ሰላም ቤተሰብ እንዴት ናችሁ? እንግዲህ ሀይሚ ዛሬ ማለት ነው ቡግ ነው ያለችው ማለት ነው። እኔ እኮ ግራሚ ገባኝ ማለት ነው። ኮሜንት ላይ የምትሳደቡ ወይም ደግሞ የምትዘጋዘቁ ናችሁ። ሀይሚና ብሩኬ ስራ እየሰሩ ነው፣ ስራ እይስሩበት። እናንተ ፕራንክ የሚባል ነገር አታውቁም መሰለኝ። እና ስለዚህ ፕራንክ ነው ሎርማን ፕራንክ፣ ልክ ዛሬ እንዳሉት ማለት ነው ብሩኬና ማናት ያቺ ልጅኔ? ስሟን ራሱ አላቅም። ይቅር በሉኝና ማለት ነው እሷና ብሩኬ እንግዲህ ፕራንክ ነው ያደረጓት ሀይሚ። ነገር ግን በዚህ ልክ ደግሞ ማንም ሰው የሚሰራ ነው ፕራንክ። ባልፎን ተናገረ ያለው ግን እንደዚህ የሚያናድድ ነገር አይደለም። ጋባቸው አይደለ? እዚህ ጋር ማለት ነው ልንገራችሁ በእርግጥ ብሩኬና ሀይሚ እስካሁን ሚዲያ ላይ ፍቅረኛሞች ነን ባልና ሚስት ነን ብሎ አልተናገሩም። ሶ ጓደኛሞች ነን ብሎ ነው ለኛም የተናገሩት። ለእናንተ ሹክ ካሉ ነገሩኝ ማለት ነው። ነገር ግን ጓደኛሞች እንደሆኑ ነው የምናውቀው። ነገር ግን ጓደኛሞች ሆኖ በዚህ ልክ ደግሞ እንደዚህ መናደድ ደግሞ አስፈላጊ አይደለም። ገባቸው አደለ? ግን ሲቀጥል ደግሞ ይሄ ፕራንክ ነው፣ ጀስት ፕራንክ እንዴ። ሶ እኮ መረዳት አለበት እዚህ ጋ እኮ ማለት ነው። ማለት ላችሁ እኔ አስቴቱን ልንገራችሁ ወይም ደግሞ የቪዲዮን አስቴት ለእናንተ ላሰረዳችሁ ወይም ደግሞ ልንገራችሁ አስቴት ልስጥ ብዬ ነው እንጂ ማለት ነው ስራ ነው። ሀይሚ ሁለት መቶ ኬት ግባ ሶ አበረታቱ እንደዚህ ፍራንክ ሲሰሩ ወይም ደግሞ እንደዚህ ሲጣሉ ማለት ነው ሁለቱንም ማለት ሁለቱንም መደገፍ ወይም ደግሞ ለሁለቱም አስቴት መስጠት ነው እንጂ ሀይሚን መዘግዘግ ብሩኬን መዘግዘግ ብሩኬን መሳደብ ሀይሚን መሳደብ አያስፈልግም፣ አስፈላጊ አይደለም። ሁለቱንም የምደግፉ ሰዎች ደግፉ። ግን አበረታቷቸው በሚሰሩት ቪዲዮዎች አስተየት ስጡ እንጂ አትስደቧቸው፣ አትዘግዝቋቸው። ስራ ነው እየሰሩ፣ ምን ይስሩ? ቆይ ድንግ ንገሩኝ እስኪ ምን ይስሩ እንዴ? ቆይ ፕራንክ ሲሰሩ ወይም ደግሞ ሎርማኔ እየሰሩ ነው። ይሄ ብዙ ጊዜ ይሄ ስም ሆኑ ማለት ነው። አሁን ነው የጀመሩት አይደል እንዴ? አብዛኛው እነሱ እንደውም አብዛኛው ጊዜ እንደዚህ አይነት ነገሮችን አይሰሩም። አብዛኛው ጊዜ ፕራንክ ምናምን ነው የሚሰሩት። ግን እንደዚ ሲሰሩ መቼ ይታይላቸዋል መቼ ላይክ ይደረግላቸዋል? እውነት ተናገሩ። እዚህ ጋር ላይክ ራሱ አታረጉም፣ አታዩም፣ በደም ሼር ራሱ አታረጉም። እንደዚህ ሲጣሉ እንደዚህ ሲነጫነጩ ነው ቲክቶክ ላይ ሁሉ የምታንሸራሽሩት ማለት ነው። ተናገሩኝ ባዮች ማለት ነው። ስለዚህ ሁለቱንም አትንኳቸው፣ ጋባቸው አይደለ። ስራ ነው ይስሩ በቃ እንደ ምን ሰርቶ እንዲበሉ ነው። ቆይ ነገሩኝማ አዲስ አበባ እኮ ቤት ተከራይቶ ነው ያሉት አይደል እንዴ? አዲስ አበባ ነው ያሉት፣ የራሳቸው ስራ የለም። እንዴ ይሄ ዩቲዩብ ስራ ስራቸው ነው በቃ ይስሩበት እንዴ፣ አበረታቱ። እግዚአብሔር ግን በዚህ ልክ ደግሞ ሁለቱንም አትስደቧቹ አትዘግዝቁ ማለት አንዳንዴ ይውላችሁ ሰው ነን፣ ሰው ነን እንድናስብ ነው አይደል ሰው ነን የተፈጠረ ነው። ነገር ግን ቪዲዮ በሚሰሩት ነገር አስቴት መስጠት ነው የምንችለው ይችላል። ገባችሁ አይደለ? ሁሉም ጓደኛሞች ናቸው። እዚህ ጋር ምን ቀረው? እኛ ነን መሀል ላይ ምን ቀረው? ማንም ቤት ማለት ነው። ሁሉም በደንብ ተነጋግረው እንደሚሰሩት በደንብ እንደሚያወሩት ከካምነት ጀርባ በደንብ እንደሚገናኙ በደንብ አውቃለሁ። ገባችሁ አይደል? ይሄ የዩቱብ ባህሪ ነው። በቃ አንድ ላይ ተገናኝቶ ነው የሚሰሩት። እንዴ ከካሜራ በኋላ ቆይ ነው የምላችሁ ማለት ነው፣ ከሚዲያ በኋላ የምር እንደዚህ ተጣልቶ የሚኖሩ መስሏችሁ ነው? የእውነት እናንተ እስቲ ንገሩኝ፣ አይደለም እኮ። ስለዚህ ቪዲዮ ላይ በቃ ፈታ ብሎ ጀስት ፈታ በቃ ምንድን ነው